አንቺ ምንድን ነው? አንቺ በዚህ በዚህ ያሉትን ይበሉ ፍቅሮ ከረታኝ የወደደ ሟች ነው። ይህ መሽጠፋኝ የልብን ካገኘው ከተሰካለኝ ለሚያልፋሉ ባልታ እኔ ትግደለኝ ባሉ አልኩበት የስሜን እንኳን ቢጠፋ ቃልኪዳን አለብኝ። ፍቅርህ ላያባ ቢወራ ቢነገር በድፍን ከተማ እኔስ ማንንም አልሰማ ማንንም አልሰማ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወድ የማዶት ጉራጌዋ የዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችኋ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ ብዙዎቻችሁ በእኔ ላይ ስትፈርዱ የነበራችሁ ይቅርታ ተንበርክኮ ሲጠይቅሽ እንደዛ በጥፊ ብለሽ እንትን ማለት አልነበረብሽም ይቅርታውን መቀበል ነበረብሽ ለምን ለምን ይቅርታውን አትቀበዩም በቃ ሰው ያጠፋል ይቅርታ መጠየቅ ትልቅ ነገር ነው ምናምን ብላችሁ ኮመንት ላይ ስትጽፉልኝ እንዲሁም በውስጥ መስመር ሪከርድ ስታደርጉ ስትጽፉ የነበራችሁ ሰዎች ስላላችሁ በአጠቃላይ መልስ ልስጥ ብዬ ነው እንጂ እውነት ለመናገር ውስጤ በጣም ቆስሏል በጣም በቃ ከፍቶኛል። የሆነ ልጄ ባይኖር ኖሮ መኖር ራሱ አልፈልግም እውነት ምድር ላይ ራሱ መኖር አልፈልግም ነበር እና ግን ለልጄ ስል መኖር አለብኝ ብዬ ስላሰብኩኝ ነው ጠንክሬ መታየት ለመታየት የሆነ ፈገግ እያልኩኝ እንዳልተጎዳ ሰው ሆንኩኝ መምጣት የምፈልገው ማለት ነው እንጂ የእውነት እውነት ለመናገር በጣም ደክሞኛል፣ ሰልችቶኛል። በቃ አላ አደለ ምክንያቱም ልጅ ይዛችሁ ብቻችሁ ለማሳደግ መጣር ማለት ትልቅ ትልቅ ሀላፍትና ነው እና ነገስ፣ ልጅ ለሚጠይቀኝ ጥያቄ ምን አይነት መልስ ነው የምመልስለት የሚለውም ገና ከወዲሁ ያስጨንቀኛል ማለት ነው። እና ትላንትናም የተለቀቀ ቪዲዮ ነበረ። እንግዲህ ከመግቢያ እንዳሳየዋቸው እንግዲህ ከልጅቷ ጋር እንግዲህ የልጅቷ ፍቅረኛ መቷል። እውነት ለመናገር እኔ በጣም ነው የገረመኝና በዚህ ልክ ፍቅረኛ እያላት ከዛ ሁሉ መንገድ እዚህ ድረስ መታ። የኔም ትዳር ብጥብጥ ለማድረግ ምን እንትን እንደሰጣት ራሱ አላቅም። ልጅቷ ቆንጆና ተፈላጊ ትሆናለች ብዬ አስባለሁ። የናክል በወንዶች ማትፈለግ ሴት አይደለችም። አንዳንድ ሴቶች ወንዶች ሳይፈልጋቸው ሲቀር ያገባ ወንድ ልጅ ላይ ተንጠልጥለው ምናምን የሆነ እንትን ይላሉና ግን ይች ልጅ ምን ሆና ነው ብዬ ምንድል ጤነኛ ናት? እንደ እንድልም ያደርገኛል። ምክንያቱም በዚህ ልክ ራስን ዝቅ አድርጎ ትዳርህን ልጅህን ትተ እኔን ካላገባኝ ብሎ ያገባው እንድ ልጅ ላይ መጠልጠል ምን የሚሉት ነገር ነው? ኧረ በፈጠረሽ ቤዛ፣ እውነት ይህንን ቪዲዮ በእርግጠኝነት ታዩዋለሽ ብዬ አስባለሁ እና ዛሬ ላይ ለኔ ያልሆነኝ ወንድ ልጅ ነገ ለኔ ይሆናል ብለሽ አንቺ ማሰብሽ ራሱ ትልቅ ስህተት ነው። ምክንያቱም ዛሬ እኔን ጥሎኝ እንደሄደ አንቺን ጥሎሽ እንደማሄድ ምን ዋስትና አለሽና ነው? አሁን እሺ፣ ከኔ አለያየሽው፣ ከኔ አፋታሽው፣ የግልሽ አደረግሽው፣ አንድ ላይ መኖር ጀመራችሁ፣ ከዛስ ጥሎሽ ቢሄድስ ሌላ ጋ? ምክንያቱም እንደዚህ አይነት ወንዶች ረግተው አይቀመጡም እኮ በአንድ ሴት። አንቺንም ፈቶ ሌላ ሊያገባ ይችላልና፣ ምን አለ እኔን ትይኝ ለልጁ ስትይ ከህይወታችን ሁልቅ ብለሽ ብትወጪ ኖሮ። ለነገሩ የእሷ ጥፋት ብቻ አይደለም፣ እውነት ለመናገር ምክንያቱም እሱ ፊት ስለሰጣት እሱ ስለተንከባከባት እሱ ቤርጎ ድረስ ስለሄደላት ምናምን እንግዳ ናት ምናምን በሚል ሰበብ አብሯት አሸሼ ገዳሜ ስለሚል እሱ ነው። እኛ ሴቶች ወንድ ልጅ ፊቱን አይተን ነው እንትን የምንለው፣ እና እነሱ ፊት ከሰጡም ደግሞ እኛ እንቻልም አይደለ? እንደዛ ነው ማለት ነው እና አንተስ ብትሆን እውነት ለመናገር ከኔ ምን አተ ነው? እኔ ምን አጉድዬብህ ነው? በእርግጠኝነት ከኔ ምንም ያተኸው ነገር አለ ብዬ አላስብም። ፍቅርም ቢሆን እንግዲህ ምንም ነገር ቢሆን ማለት ነው የሆነ ወንድ ልጅ ከሚስቱ የሆነ ነገር ሲያጣ ነው ውጭ የሚያየው የሚባለው ነገር ሙሉ ለሙሉ ውሸት እንደሆነ አረጋግጫለሁ እኔ በግሌ። ምክንያቱም እኔ ቢያንስ በወር አንዴም ቢሆን ወይ በሆነ ሰዓት ላይ ቁጭ ብለን ስለምናወራ ምን የጎደለ ነገር አለ፣ ከኔ ምን ጎላል፣ ከአንተስ ምን ጎላል ምናምን ብለን ስለምናወራ ጥፋትም ካለብን መስተካከል ያለበት ነገርም ካለ ተነጋግረን ስለምናስተካከል ምንም ነገር ጎሎታል ብዬ አላስብም። ና ለዛ ነው እርግጠኛ ሆኜ የምናገረው ማለት ነው። እና ስለዚህ ምንድን ነው ከኔ ደበከው ከኔ ያጣው ወይም ደግሞ ያልተመቸ ምቾት ያልሰጠህ ነገር ቤት ውስጥ ምንድን ነው፣ በዚህ ልቅ ልክርቀ ሄደ ከሌላ ሴት ጋር በዚህ ልክ መግማት መግማማት ውስጥ ያስገባህ ምንድን ነው? እኔን ተወይ፣ አንተንም ልበልክ፣ እሷን እንዳልኳት እኔን ተወይ፣ ይህንን የመሰለ አንድ ፍሬ ልጅ እግዚአብሔር ይመስገን፣ እግዚአብሔር ጤነኛ ልጅ ሰጥቶናል። እግዚአብሔር ምንም የሚያሳጣን ነገር የለም፣ እግዚአብሔር ይመስገን። እንደፈለግን እየኖርን ነው፣ እንበላለን፣ እንጠጣለን። የቸገረን ነገር ምንም ነገር የለም። ትላንትና ራሱ ያ ሁሉ መከራ ያ ሁሉ ስቃ ያልፈናል። ያ ሁሉ ችግር አልፈናል። እኔ እናንተ እኮ አንድ እንጀራ መግዛት አቅቶን ሳንበላ አድረን እናቃለና ከተገናኘን በኋላ ሳንበላ አድረን እናቃለና አንድ ክፍል ውስጥ መኝታችን፣ ደስታችን፣ ሁሉ ነገራችን አንድ ክፍል ውስጥ ብቻ ሆኖ ኑረንም አሳልፈናል። ብዙ ስቃ ያሳልፈናል። ብዙ መከራ፣ ብዙ በመራብን፣ ብዙ ብዙ ነገር በሰዎች ደርሶብናል። ያ ሁሉ ነገር እጅ ለእጅ ተያይዘን አልፈን ግን ዛሬ ደርሰናል። እግዚአብሔር ይመስገን። ትላንት ካልኖርንበት ኖሮ ዛሬ በእጥፍ የበለጠ ከዛም አልፎ ከአንድ ክፍል አልፎ አንድ ግቢ ሙሉ ተከራይቶ እስከ መኖር ድረስ ደርሰናል። በዚሁ ብንቀጥል ደግሞ ብንጠነክርን ደግሞ የራሳችን ቤት ገዝተንም ሆነ ወይም ያለንም አድሰን ገብተን እንኖር ነበር አይደለ? ግን ይሄ ሁሉ ፈጣሪ እየሰጠን ፈጣሪ ምንም ሳይነሳን፣ ግን ይሄን የተባረከ ትዳር በጥብጠ ከቤት ለመውጣት ምንድን ነው እንዴት አስቻለ? እንዴት አስቻለ? የእውነት በጣም እኔ እግዚአብሔርን እኔ በአንተ ማለት ነው ሙሉ ተስፋ ነበረኝ። በቃ በቃ አብረን የሆነ የምናረጅ ነበረ የሚመስለኝ እና በዚህን ልክ ራስህን ታረግሳለህ፣ በዚህ ልክ ራስህን ታዘግጣለ ትልከሰከሳለ፣ ትርመጠመጣለህ ብዬም አስቤም አላቅምና፣ እውነት ትላንትና ምን አለ፣ እኔ በልጅቷ ቦታ በሆንኩ በጣም ቀናው ነው። ምክንያቱም በጣም ወደዋለሁ፣ በጣም አፈቅረዋለሁ፣ በጣም ከምላችሁ በላይ የልጅ አባት ነው። ብዙ መከራ፣ ብዙ ስቃይ ከሱ ጋር አሳልፍ ያለው አንድ ብርድ ልብስ፣ አንድ ብርድ ልብስ ብቻ ለብሰን ለብዙ ጊዜ ኖረናል። ማንም የት ናችሁ፣ የት ደረሳችሁ የሚለን አጣን። ምን ቸገራችሁ፣ ራባችሁ ወይ የሚለን ሁላ አተን። እንደውም መሳቂያ መሳለቂያ እስከ መሆን ድረስ ደርሼ እኔ በተለይ እኔ በተለይ እኔ በተለይ በሱ ያላየውት ስቃይ፣ ያላየውት መከራ፣ ያላየውት ነገር የለምና ይሁሉ የሆንኩል ያ ሁሉ ዋጋ የከፈልኩል ፍቅር እንደዚህ በከንቱ ስታስቀረው ግን ምንም አያሳዝንህም። እውነት እኔ እንጃ። በስመ አብ ምን አይነት እንትን እኔ እኔ በአንተ ቦታ በሆነ እስኪ አንተ ተናፍቀኝ። በድልህ ሊሆን ይችላል እኔም በድዬ ሊሆን ይችላል። እንግዲህ እኔ ሳላቅ፣ እኔ እስከማውቀው ድረስ ግን ምንም ያሳጠሁህ ነገር የለም። ምናልባት ሳላቅ በስተት የሚያጎደልኩብህም ወይም የበደልኩህም ነገር ሊኖር ይችላል። እሺ፣ ምንም የማያቅ ልጅ ምን በደለ? የአባትነት ፍቅር የምትነሳው ለምንድን ነው? በቃ ልጅ ብለህ እንኳ ልጅ ብለህ የማትመጣው እሺ? መጣክተ ከትላንት ወዲያ እንደዚህ አይነት ነገር ውስጥ እንዳለ በጣም እርግጠኛ ስለሆንኩ ስለምከታተል ነው። እኔ ቅርታህን አልፈልግም ብዬ ያባረርኩ እዳ እንደገባህ ግን ልጁ ያሳየህ እንትን ነበር። አየህ፣ እሱ አረሳህም። አንተ ብትረሳውም እሱ ገና በስምንት ወሩ አረሳህም። አንተ ግን በአንድ ወር ረሳኸው። ልጅህን ልጅህን በማንም ምናምንቴ ቀየርከው። እውነት በማንም ምናምንቴ በቃ፣ ለሴት ለራስነቷ ክብር በሌላ ሴት ልጅህን ቀየርክ። እኔንም ማስከፋኝ፣ እኔንም ማሳዘንከኝ፣ እኔንም በደልከኝ፣ እኔንም አንገቴን እንድሰብር አደረግከኝ። እሰይ እሰይ እንድባልም አደረግከኝ። በብዙ ሰው ምንም አልልም። ፈጣሪ እጅህን ይስጠን። ሌላ ምለው ነገር ምንም ነገር የለም። እና ብዙዎቻችሁ ለምንድን ነው ይቅርታ ማታደረግለት ምናምን ላላችሁ ይህ ሰው ይቅርታ አድርግ የለ ዛሬ ቢገባ ነገር አለመውጣቱ በምንም ምንም ምንም እርግጠኛ መሆንበት ነገር የለም። በቃ አንዴ ውጭ አይቷል፣ አይመለስም። የፈለገው ያዞን ባቢያነባ የፈለገው ተበድያለሁ ቢል የፈለገው ተጸጽቻለሁ፣ ይቅርታ ተጸጽቻለሁ ቢል ይሄ ልጅ መቼም አይመለስም እና ውጭ ውጭ ማየቱ የማይቀር ነገር ነው። ስለዚህ እንደምንም ብዬ በዚሁ ባለሁበት በርትቼ ጠንክሬ ራሴን አጀግኜ ለልጄ መኖር ስላለብኝ። ሁሌ እናንተ ምናልባት ካሜራ ላይ ይሄ ፍቅር ፍቅር አይዞሽ፣ ምናምን ምናምን ስንባባል ነው የምታዩት እና በነገራችን ላይ ባለትዳር ሆኖ ቁስል የሌለበት አለ ብዬ አላስብም። ለምሳሌ ልዩና ቅዱስ አሁን ሚዲያ ላይ በጣም እናውቃቸዋለን፣ እንወዳቸዋለን። እኔ ከድሮ ጀምሮ እከታተላቸዋለሁ። ገና ምንም ሳይኖራቸው ሁለቱ አንድ ላይ በሆኑበት ጊዜ ጀምሮ ነው የምከታተላቸው እና እነሱ ቤት አሁን አንድ ቀን እንኳ ኩርፋ ያለ ብሎ የሚያስብ ሰው አለ አደለም። መለያየት ቀርቶ አደለም መለያየት ቀርቶ ለአንድ ቀን ራሱ ኩርፋ ያለ ብሎ የሚያስብ ሰው አለ። እኔ በግሌ ማርያምን የእውነቴ ነው የምላችሁ፣ እስከ ዛሬ ድረስ አላመንኩም። የነሱ መለያየት ውሸት ነው፣ በቃ የሆነ ለስራ ፊልድ ሄዱ፣ እስከሚመጣ ይሆናል፣ ብቸኝነቱ እንትን ብሏት ይሆናል እያልኩኝ ነው እንጂ ልዩና ቅዱስ ተለያይተዋል ብዬ አላስብም። እና የእነሱ መለያየት ሳይ እንዴ እንደዚህም አለ እንዴ እንደዛም የሚዋደዱ እንደዛም ሚፋቀሩ ምንም ያልጎደላቸው ማርያምን እንዴት እንደምቀናባት በስማ ሙሉ፣ መንፈስ ቅዱስ ጠዋት ተነስታ ቁርሷን ሰርታ ምናምን ለልባሏ በቃ ያላትን ክብካቤ ምናምን በጣም ነው መቀናባት የነበረው እና ዛሬ ላይ ግን እንግዲህ ቲክቶኩም ዩቱቡም ተለያይተዋል የሚል መረጃ ነው እንግዲህ እየወጣ ያለው። እኔ እርግጠኛ አይደለሁም። አሁንም ላምን አልፈልግምም አላምንምም እና እንዲምህ አለን እንዲህ እንድትሉ ያደርጋቸዋልና። ግን እኔና ባል የተለያየን ማለት ሌላ ሰውም ይለያያል፣ ሌላ ሰውም ይጣላል፣ ሌላ ሰው ቤትም ፍቅር የለም ማለት አደለምና ብዙ ጊዜ እንደዛ ብላችሁ ስለምታስቡ ከጸብ ከጸብ ምንም አትማሩ። ከፍቅር ከፍቅር ግን ብዙ ነገር ለመውሰድ ሞክሩ። እኔ ከዚህ በላይ በርትቼ ጠንክሬ ጀግና ሴት ሆኜ ለመታየት ነው ምፈልገውና ልጄ ምንም ሳይጎልበት ማሳደግ ምፈልገው ማለት ነው። እና ብዙዎቻችሁ በእኔ ላይ አትፍረዱ። ብትችሉ አይዞሽ እያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስልበትትና ጠይቃችኋለሁ። ምክንያቱም አሁን ላይ ልጄን ይዤ እቤት ስለሆንኩኝ የምሰራው ዩቱብ ብቻ ነው። ዩቱብም ደግሞ እንዳያችሁት ነው። በሳምንት ሁለት ቪዲዮ መልቀቅ ራሱ አቅቶኛል። ምክንያቱም ቤት አለ ልጅ አለ ምናምን በጣም ነው የሚከብደውና ራሳችሁንም እንድትጥሉ ያደርጋልና። አይደለም እሱ ሳይኖር እሱ ኖሮ ራሱ በጣም ከባድ ነበረ። ስለዚህ እሱ ሳይኖር ደግሞ ነገሮች የበለጠ ከባድ ያደርጋቸዋል ማለት ነው። እምጠፋው ለዛ ነው። ከአሁን በኋላ ግን በቻልኩት መጠን በላይብም በቪዲዮም በሁሉም ነገር ለመምጣት እፈልጋለሁ ወይም እሞክራለሁ። ምክንያቱም እንዳልኳችሁ ምንም ስራ ስለሌለኝ እዚህ ላይ ብትሰራ የተሻለ ነው ብዬ አስባለሁ። እግዚአብሔር ከረዳኝ ደግሞ ሌላም ስራ ከጀመርኩኝ ለእናንተ አስተዋውቃችኋለው። ግን በጣም እውነት ጸሎት አድርጉልኝ። በጣም ነው ያዘንኩት፣ በጣም ነው የተከፋውት፣ በጣም ነው ልቤ የተሰበረባችሁ ማለት ነው። እና እንግዲህ እግዚአብሔር አምላክ የእጃችሁ ይስጣችሁ ከማለት ውጭ ምንም አልልም። በጣም ወዳችኋለው። ደህና ዋል